የሸቀጥ ዕቃዎች ላይ ዋጋ በመጨመሩ ለምሬትና ላልተገባ የኢኮኖሚ ቀውስ እየዳረጋቸው መሆኑን በሰሜን ጎንደር ዞን የዳባት ከተማ ነዋሪዎች ተናገሩ። ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እየወሰደ መሆኑን የዳባት ከተማ አስተዳደር አስታውቋል። ነጋዴዎች የሸቀጥ ዕቃዎች ላይ ዋጋ በመጨመራቸው ለምሬትና ላልተገባ ኢኮኖሚ ቀውስ እየዳረጋቸው መሆኑን በሰሜን ጎንደር ዞን የዳባት ከተማ ኗሪዎች ተናግረዋል። ወይዘሮ ዘምዘም ሽቴና አቶ ደስታ ዋለኝ ለመንግስት ሰራተኞች የደሞዝ ማሻሻያ ይደረጋን የሚለውን ምክንያት በማድረግ ማህበረሰቡን ያላማከለ የዋጋ ጭማሪ መደረጉ ለእንግልት ዳርጎናል ብለዋል። ስሜ ዘምዘም ሸቴ ይባላለሁ። የዳባት ከተማ ቀበሌ ዜሮ ሁለት ነዋሪ ነኝ። በህገወጥ ነጋዴዎች አለ ተጽዕኖ በየጊዜው ባለው ነባራዊ ሁኔታ የዋጋ ጭማሪ አለ። የዋጋውን ጭማሪ እኛ ማህበረሰቡ ከመንግስት ጎን ሆኖ ያለውን ነገር እንዴት ጨመረ፣ ይህ ሊጨምር እንዴት ቻለ ብሎ ለንግድ ቢሮ ጥቆማ ማቅረብ አለበት። ማህበረሰቡ ህዝቡ እንዲረጋጋ ማለት ነው። በኑራችን ላይ በተለይ ዝቅተኛ ኢኮኖሚ ላለ ሰው ትልቅ ተጽዕኖ እያደረሰ ነው ያለ። ከመንግስት ጋርም እያጣላ ነው ያለ ህገ ወጥ ነጋዴዎች ማህበረሰብን ከመንግስት ጋር እያጣሉ ነው ያሉ በየጊዜው ዋጋ በጨመረ ቁጥር አይ መንግስት አይ መንግስት እያለ ነው ያለ ህዝቡ ግን የመንግስት ችግር ሳይሆን የህዝብ ችግር ነው እኔ ራሴ አስተዋጽኦ እጠቁማለሁ ሱቅ ላይ የሆነ ነገር ጠይቄ ይህን ያሉ ዋጋ ካሉኝ አልገዛም እንዴት ምናምን እላለሁ መቼ ጨምሮ ነው እንዴት ነው የጨመረ ምናም ብዬ ጠይቃለሁ ለራሴ ጥቆማም እሰጣለሁ መጀመሪያ ከመንግስት ያው ማህበረሰቡ ተረጋግቶና ያለውን ችግር እንደ ችግር ችግሩ እንደ ችግር አይቶ ደህናውን ነገር ደግሞ አጉልቶ ማውጣት ነው ያለበት። ማህበረሰቡ ምን ማድረግ ነው ያለበት? በቃ መጠቆም፣ መንቃት አለበት። ይሄ ለምን ይሆናል ብሎ ለአግበስባሽ ነጋዴዎች በቃ ነጋዴ እየከበረ ነው ያለ፣ ማህበረሰቡ እየተጎዳ ነው ያለ። ለአግበስባሽ ነጋዴ ማህበረሰቡ እራሱን አጋልጧ አይስጥ፣ ይከራከር፣ በቃ ለምን ይበል። ለምሳሌ እኔ ዛሬ የሆነ ነገር እንደዚህ ብሎ ብዬ ከጠቆምኩ ያነ ነጋዴ ወዲያውኑ መጠየቅ አለበት። ካልተጠየቀ ግን አይ ነገም ብናገር በቃ ተናግሬ ነው የምቀር ተናጋሪነትን ብቻ ነው እንጂ አዳማ ጨለ የሚባል ነገር ስላለ ማለት ነው አለኝ ደስታው ከዳባት ከተማ ቀበሌ 02 ነዋሪ። ህገወጥ የዋጋ ጭማሪ በተመለከተ መንግስት ለመንግስት ሰራተኛው ካለው የደሞዝ ጭማሪ ጋር ተያይዞ ተገቢ ያልሆነ የዋጋ ግሽበት ይታያል እንደ ከተማችን። ስለዚህ እኛ እንደ ማህበረሰብ የሚጠበቅብን ከግሌ ጀምሮ ጉዳዩን መከላከልና ጉዳዩን መከላከል የማልችልበት አጋጣሚ ካለ ለንግድ ጽህፈት ቤት በማመልከት ድጋፍና ክትትል የማድረግ ስራ እንዲሰሩና ጉዳዩን እንደዚህ አላግባብ ህገወጥ ስግብግብ ነጋዴዎችን መንግስት በተገቢው መንገድ መረጃውን የማጥናትና የመከላከል ስራ እንዲሰራ አደራ ጭምርት አስተላልፋለሁ። በእኛ በኩል እንደ ማህበረሰብ ግን ጉዳዩን በመከላከል የራሳችን ድርሻ መወጣት ይጠበቅብናል። ንግድ ማህበረሰቡና ከንግድ ጽህፈት ቤትና ከማህበረሰቡ የሚጠበቀው እርስ በርስ መረጃ በመለዋወጥ ጉዳዩን በጋራ የመከላከል ስራ ይጠበቅባቸዋል። ስለዚህ ሁሉም ማህበረሰብ ጉዳዩ የኔ ነው ያገባኛል ብሎ መከላከል መቻል አለበት። ይህ መሆን ካልቻለ ግን ዝቅተኛ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች በሚፈልጉትን አገልግሎት በተመጣጣኝ ዋጋ ማግኘት አይችሉም። እና ከጽፈት ቤቱ ጋር እጅና ጓንት ሆነው ተባብረው ሊሰሩና ልንሰራ ይገባል የሚል መልእክት ነው የማስተላልፈው። ንግድ ጽፈት ቤት ከመንግስት ሰራተኛው የደሞዝ ጭማሪ በፊት ከበዓል በፊት ሲያደርጉት የነበር እንቅስቃሴ የሚበረታታ ነው እንደ ከተማችን ለምሳሌ ከበዓል ግብአቶች ጋር ተያይዞ አላግባብ የዋጋ ጭማሪ ይደረግ ነበርና ከዚህ በላይ ዶሮ እንኳን ብንነሳ ለምሳሌ ዶሮ እንኳን ብንነሳ ከአንድ ሺህ ብር በላይ ማንኛውም ማህበረሰብ ለተጠቃሚ ማህበረሰብ አገልግሎት መስጠት ወይም ሽያጭ መፈጸም እንደሌለበትና አላስፈላጊ ንግድ የሚፈጽም ከሆነ በንግድ ጽሕፈት ቤትም ይሁን እንደ መንግስት እርምጃ የሚወሰድና ተጠያቂ የሚሆንበት አግባብ ከሻጩም ሻጩ ብቻ አይደለም ገዢውም ቢሆን ጭምርት ተጠያቂ የሚሆንበት አግባብ እንዳለ ግንዛቤ ፈጥረዋል። ይሄ የንግድ ጽሕፈት ቤት ተግባር ብቻ አይደለም፣ እንደ ማህበረሰብ ሁላችንም ያገባናል ብለን ይመለከተ ጉዳዩ እኔን ይመለከተኛል ብሎ ማንኛውም ሰው ለከሌ ተብሎ የሚተው ተግባር አይደለምና፣ ሁላችንም የሚያሳትፍ ጉዳይ በመሆኑ ሁላችንም ጉዳዩን በማየት አላስፈላጊ የዋጋ ጭማሪውን መከላከልና ተባብረን መስራት ይጠበቅብናል ነው የኑሮ ውድነትን በዘላቂነት ለመፍታት መሰረታዊ ሸቀጦችን በበቂ ሁኔታ ለማቅረብ ምርትና ምርታማነትን ለማሳደግ እንዲሁም የንግድ ስርዓቱን በቴክኖሎጂ ለማዘመን እየተሰራ መሆኑን የዳባት ከተማ አስተዳደር ከንቲባ ሀብት ሸት ሞገስ ተናግረዋል። በተለይ አሁን የመንግስት ሰራተኛውን የደሞዝ ማሻሻያ ምክንያት ተደርጎ የምርት የመደበቅ ምርትን የማሸሸት ሁኔታዎች ይፈጠራሉ የሚል መነሻ በመውሰድ በመጀመሪያ ከነጋዴው ማህበረሰብ ግንዛቤ ለመፍጠር ተሞክሯል። ሁለተኛ በተለይ ደግሞ ግንዛቤ ከፈጠርን በኋላ ባልተፈለገ መንገድ ዋጋ መጨመር፣ ባልተፈለገ መንገድ ምርት መደበቅ በሚደብቁ ነጋዴዎች እርምጃ እንደሚወሰድ ተደጋጋሚ ውይይት ተደርጓል። ቀጣይ በዘላቂነት ችግሩን ለመፍታት በመሰረታዊ ሸቀጦች ወይም ደግሞ በመሰረታዊ ምርቶች የሚባሉት በቂ የሆነ ምርት ለማቅረብ ጥረት እየተደረገ ነው። በተለይ ስኳር፣ ዘይት። ግን ችግሩን በዘላቂነት ለመፍታት በዋናነት ምርታማነትን ማሳደግ ነው። በተለይ ደግሞ እንደ ዳባት ከተማ ዋና ዋና የሚባሉ በተለይ አትክልት በማልማት በኩል በጣም ጥሩ ነገር አለ። በተለይ አዳዲስ ቴክኖሎጂዎች ወደ ከተማችን በማስገባት በከተማችን ያሉ አርሶ አደሮች እንዲያለሙ በማድረግ ቀጣይም ሳንዳይ ማርኬት ለማድረግ እቅድ አውጠናል። ምናልባት በዘላቂነት ችግሩን ለመፍታት የምንሄድባቸው ርቅቶች ጥሩ ናቸው። የበለጠ ግን ማስፋት ይኖርብናል ብዬ አስባለሁ። በዚህ አመት በቅድም በስፋትም እየሰራን እንገኛለን። ግን ከዚህ በላይ ደግሞ 2018 የቅዳችን በዘላቂነት ችግሮችን ለመፍታት በትምህርት አማነት በማሳደግ ከፍተኛ ርብርብ ማድረግ ይኖርብናል። ሸማቾች አሁን በተለይ ዋና መሰረታዊ ምርቶች የሚባሉት በሸማቾች ህብረት ስራ ማህበር አማካኝነት እንዲቀርቡ እየተደረገ ነው። አሁን በተለይ በፊት ከነበረው የውድነት የገበያ አለመረጋጋት የሸማቾች ሚና በጣም ከፍ ያለ ነው። ስለዚህ እነሱንም ማጠናከር ግድ ይላል፣ እያጠናከርን ነው። በተለይ በበጀት እንዲጠናከሩ ብድር እንዲመቻችላቸው በማድረግ የተሰራ ያለው ነገር ጥሩ ነው። እሱን ማጠናከር ያስፈልጋል። ስለዚህ አንዱ በዘላቂነት ችግሩን ለመፍታትም በተለይ እዚህ የውድነትን የገበያ መረጋጋት ችግር ለመቅረፍ ሸማቾች ትልቅ ሚና ስላላቸው ከነሱ ጋርም አብረን ተቀራርበን በመስራት የነሱም ሚናቸውን በመወጣት ደረጃ በጣም መልካም ነው። ይህን አጠናክረን እንቀጥላለን ማለት ነው። በተለይ የነጋዴውን የንግድ ስርዓቱን ከማዘመን አኳያ እሱ ነገር የተጀመሩ ነገሮች አሉ። ምናልባት አንዳንድ የሲስተም መቆራረጡ ችግሮች አሉ። እነሱ ከተቀረፉ የበለጠ እዚህ የንግድ የተንዛዛ ችግሮችን በተለይ የተቀላጠፈ አገልግሎት ለመስጠት የሲስተም በጣም ወሳኝ ስለሆነ እሱ ምናልባት አንዳንድ ክፍተቶች አሉ። እነሱም በማረም ቀጣይ የንግድ ስርዓቱን በማዘመን ደረጃ የተሻለ በተለይ ዲጂታል ከማድረግ አኳያ የተሰራው ነገር ያለ መልካም ነው። እሱ ምናልባት እንደ ከተማ የተወሰነ ችግሮች ገጥመውናል። በተለይ ንግድ ላይ ችግሮቹም እና ቀጣይ ደግሞ ያየን እየገመገም እየተከታተል በተለይ ህገወጥ ነጋዴ በከተማችን እንዳይኖር ካሉም ደግሞ ርምት እርምጃ ለመውሰድ ቆርጠን እየሰራን ያለ መሆኑን የተጀመሩ ነገሮች አሉ። እንሱን አጠናክር እንቀጥላለን ማለት ነው። በሀገር አቀፍ ደረጃ የተደረገውን የደሞዝ ማሻሻያ ምክንያት በማድረግ የዋጋ ጭማሪ በሚያደርጉና ምርትን በሚደብቁ ነጋዴዎች ላይ ህጋዊ እርምጃ እየተወሰደ መሆኑን የዳባት ከተማ አስተዳደር ንግድና ገበያ ልማት ጽህፈት ቤት ኃላፊ አቶ ተቀባ ፈንታውን ተናግረዋል። መንግስት የመንግስት የመንግስት ሰራተኛውን የኑሮ ደረጃ ለማሻሻል ደሞዝ ጭማሪ ያደረገበት ሁኔታ እንዳለ ይታወቃል። ነገር ግን ይህ ከተባለ መንግስት የደሞዝ ጭማሪ ካለበት ሰዓት ጀምሮ ያው እንደሚታወቀው በሀገራችንም እንዲሁም በከተማችን ወረድ ስንል ወደ ከተማችን ስንመጣ ጭማሪ ተጨመረ ሲባል ነጋዴዎች ገና ተጨመረ ሲባል ደግሞ ነጋዴዎች ያላግባብ የዋጋ ጭማሪ የማድረግ ሁኔታዎች የታየበት ሁኔታ ነበር። የተወሰኑት ነጋዴዎች በመስገብግብ ምርቱንም የመደበቅ ሁኔታ የዋጋም ጭማሪም ብቻም ሳይሆን ምርቱን የመደበቅ ሁኔታ አዝማሚያዎች እንደ ዳባት ከተማ ነበሩ እና ምናልባት የዳባት ከተማ ምግድ ገቢያ ልማት ግብረ ኃይሉን በመያዝ ግብረ ኃይሉን ስምሪት በመስጠት ያው እንደሚታወቀው ደግሞ ጭማሪው አኳያ ያለአግባብ ያለአግባብ ጭማሪ ጨመሩና ያከማቹን ጭምርት ድብ ምርቱ የደበቁትን ጭምርት በመቆጣጠር በመፈተሽ በርከበር ጉብኝት በማድረግ ስራዎች ይሰሩበት ሁኔታዎች አሉ። እሱም ሲሆን ከአምስት ያላነሱ ነጋዴዎች እርምጃ የተወሰደበት ሁኔታ ያለበት ሁኔታዎች ነው ያሉ ሁለቱ የዋጋ ጭማሪ በመጨመር የዋጋ ጭማሪ ማለት ነው። ወደ ሶስቱም የሆኑ ነጋዴዎች ደግሞ ምርታቸውን በመደበቅ ከሱ ላይ እርምጃ የተወሰደበት እንደ ዳባት ከተማ ንግድ ጽህፈት ቤት የተወሰደበት ሁኔታዎች አሉ። ይህም ሲሆን ከዛም በመነሳት እርምጃዎች ሲቀጥሉና ቁጥጥሮቹን ሲሉ በነበረበት ባለበት ምንም አይነት ነገር ጭማሪ ሳይኖረው ገበያ ለማህበረሰቡ ግብይቶች የቀጠሉበት ሁኔታዎች እንዳሉ የታየበት ሁኔታ አሉ። ያ ብቻም አይደለም። ያው ምናልባት ይህም አዋጭ አይደለም ዋጋም ነጋዴውን መቆጣጠር ወይም ደግሞ መፈተሽ በቂም ስላልሆነ እንደ ከተማ አስተዳደሩ በጀት ማህበራትን በመደገፍ እና ማህበራት የተለያዩ ምርቶችን በማምጣት ለማህበረሰቡ እና ዝቅተኛ ለመንግስት ሰራተኛው ምርቶችን የማከፋፈል ስራ የተሰራበት ሁኔታ አለ። ለምሳሌ እንደ ፊኖ ዱቄት እንደ ዘይት፣ እንደ ስኳር እነዚህንም በማህበራት አመተን ያከፋፈልንበት ሁኔታዎች ና ያለ እና እሱን በማከፋፈላችን የእኛ ማህበረሰብ የእኛ የመንግስት ሰራተኞች ወደ ነጋዴዎች ስለማያወጡ ከዚህ ስላለ ከዚህ ስለምናከፋፍል ያንኛው የቀነሰበት ሁኔታ አለ። ዋጋ ያልተጨመረበት ሁኔታ አለ። የአከማቹትንም እያወጡ የሸጡበት ሁኔታዎች አለና ይህ ነገሮች የተሰሩበት ሁኔታዎች እንዳለ ያሳውቃል። ስለዚህ ከዚህ በኋላ ከተማ አስተዳደሩ እንደ ከተማ አስተዳደር በጀት በጅቶ ቀጣይ መፍት የሚሆነው ማህበራትንና የመንግስት ሰራተኛውን ማህበር ማጠናከር ስራ የተሰራበት ሁኔታ ያለበት ሁኔታ አለ። አሁን ከተማ አስተዳደሩ በጀት ሊበጅት ነው። በቃ በጀትም በጅት አሁን በፊት ይበጅታል። አሁንም በጀት በጅት በጀት በጅቶ ምርቶችን ማምጣት በማህበር ደረጃ በማህበር እያመጣን ለዝቅተኛ ማህበረሰብ ለመንግስት ሰራተኛ የምናከፋፍልበትና ገበያ የምናረጋግበትን ሁኔታዎች ነው ለመስራት ያሰብነው፣ እየሰራንም ያለንበት ሁኔታ ነው። መልካም፣ ይህን ስራ ስንሰራ እንደ ተቋም እኛ ተቋሙ ብቻውን አይደለም፣ ማህበረሰቡ ስላገዘ ነው ይህን ስራ የሰራ ነው ማለት ነው። ወደ አምስት ነጋዴዎች እርምጃ ስንወስድ አምስቱንም በማህበረሰብ ጥቆማ ነው የእኛ መዝወር። እኛ በአጋጣሚ ግብረ ኃይሉንም ምኑን ነጋዴው ስለሚያውቀው እኛ ስንመጣ እንዲያው ዋጋውን አይጨምሩትም። ግን በማህበረሰብ ጥቆማ በሚጠቆመው ሌላም እኛ ከኛ ውጭ ሌላ ማህበረሰብ ግዛ ብለን በምንልከው ዋጋ ጭማሪ የከመቸውን በማህበረሰብ ጥቆማ ነው ልናገኘው ይቻላልና ማህበረሰቡ ከፍተኛ እንዲያውም እንዲህ አይነት ነገር መቀጠል እንዳለበት ያ ብቻ ማይደለም ገበያ ላይ የሚሰፈር መንግስት ካወጣው መስፈሪያ ቀንሰው የሚገዙ ነጋዴዎች ጭምርትም ያንንም ጥቆማ በመስጠት እዛ ላይ ስራ እየተሰራበት ሁኔታ ያለበት ሁኔታ አለ። ማህበረሰቡ ከፍ ያለ እገዛ ነው እያገዘን ያለ። ያ ብቻ ማለት መንግስት ሰራተኛው በየንትኑ አብሮ የማገዝ ስራ እየሰራበት ያለበት ሁኔታ ነው ያለ እና እንደው በመጨረሻ በተለይ ነጋዴዎች ፍቃድ ሳይወጡ በንግድ ስራ ላይ መልካም ያው ምናልባት ከዚህ አኳያ አንደኛ ያው ህገ ወጥ ነጋዴዎች አሉ። እነዚህን ህገ ወጥ ነጋዴዎች እየተከታተልን ምን ወደ ሲስተም የማግባት ሁኔታ እየሰራንበት ያለበት ሁኔታ አለ። በቃ ፍቃደኛ ናቸው፣ ህገ ወጥ ሆኖ የሚሰራበት ነገር እንደሌለ እኛ የኛው ያው ምናልባት አንዳንድ ችግሮች ችግሮች ያጋጥሙናል። በተቋም ያው የሲስተም ችግር ኦንላይን ምናምን ነገር የሚባለውን ነገር ያንን ትንሽ የሲስተም ችግር እያጋጠመን ነው። ያንን ኦን ስናደርግ ሁሉም ወደ ንግድ መረቡ ፈቃድ አውጥቶ እንደሚሰራ ተግባባንበት፣ ሁኔታ ነው ያለው። ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ለማረጋጋት የተለያዩ የምግብ ፍጆታዎችን በተመጣጣኝ ዋጋ እያቀረቡ መሆኑንም ኃላፊው አስረድተዋል።